አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አራት በዚህ ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ዮሐንስ አረፈ። እርሱም ከእስክንድሪያ ሀገር ነው። ከታናሽነቱም በአስቄትስ በአባ መቀርስ ገዳም መንኩሶ በተጋድሎ ኖረ። ከእርሱ አስቀድሞ የነበረ አባ ትናቴዎስም ባረፈ ጊዜ አዋቂዎች ኤጲስቆጶስነት፣ ህዝቡም ሁሉ መረጡት ወስደውም በግድ ተሾመ አሉት። እርሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሹሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎች ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህ በክብር ባለቤት በጌታችን ኢየሱስ ክርስቶስ ፍቃድ ይሁን ብሎ አሰበ። ከዚህም በኋላ ሊቀ ጵጵስና ሾሙትና በወንጌላዊው ማርቆስ ወንበር ላይ ተቀመጠ። ስለ መንጋዎቹም ጥበቃ አሰበ። ደግሞ ስለ ትምህርት መጻሕፍትንም ስለ ማንበብ በቀናች አሞት የሚያጸናቸው ሆነ። ምሁራን ካህናትንም ኤጲስቆጶሳትን አድርጎ ሾማቸው። በዚያ ወራትም ስሙ ዘይኑን የሚባል እግዚአብሔርን የሚፈራ ደግ ንጉስ ነበረ። ይህንንም ቅዱስ ስለረዳው ስልጣኑ በሀገሮች ላይ ተዳረሰ። የቀናች ሃይማኖትም በግብጽ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይትም የተመሉ ብዙ እንቅቦች ለቤተ ክርስቲያናትና ለገዳማት ለየፍላጎታቸው ንጉስ ዘይኑ ላከ። የዚህም አባት ዘመኑ ሁሉ ጸጥታና ሰላም ሆነ። ጌታችንም በሰራ ሁሉ ተደሰተለት። ከዚህ በኋላ በቸርነቱ ጎበኘውና ጥቂት ታመመ። በሹመቱም ስምንት ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛ በዚያ ባት ጸሎት በረከቱም ከእኛ ጋር ለዘላለሙ ነው አሜን። በዚህ ቀን የብሩክ ፊቅጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። በረከታቸውም ከእኛ ጋር ለዘላለሙ ነው አሜን። አ ዘፈ ቅዱሳን ተ